የሰላሳ ሺህ ብር ሰርፕራይዝ ዘመተናል። በሰላሳ ደቂቃ ሰብስብ ሰርፕራይዝ እናደረጋታል። ይሳካል አይሳካም አብረን። እንዴት ዋላችሁ? እግዚአብሔር ው አንድ ሺህ ሰው ይዤ ነው የመጣሁት። ልጅሽ ማኑ ስሙ ወይም ስሟ እሌኒ፣ ትምህርት ቤት ና ዛሬ ያለችው ምንድን ነው ያለባት ችግር? ትጨነቃለች። የቤቱን ግድግዳ እያየች እየመጣች ነው ትለኛለች። ምግብ እየበላች ነው ትለኛለች። እየመታች ነው ትለኛለች። ለሊት ደግሞ ዋይ ብላ ትጮኻለች። ስነሳ ደግሞ ሳያት እንቅልፍ ተኝታለች። ብቻዋንም ታወራለች ምግብ ምሰት በላ ምግብን ወሰደችብኝ ትለኛለች። ሰው እጇ ላይ ሰሀኑ እያለ እና የቤቱን ግርግዳ በብዛት ሰው እንዳለ አድርጋ ነው የምትነግረኝ። ይህንን ግርግዳ ታሳየኛለች ግን እኔ እና እሷ ብቻ ነው እዚህ ቤት ውስጥ የምንኖረው እና እኔ ጎዳና ስኖር ነው ያገኘኝ አባቷ። ቤት ክራይ በዛ ሰዓት ሰላሳ ብር ነበር ምከፍሎ ግን ያንን ሰላሳ ብር ለእኔ በጣም ከባድ ነበር። ስራ መስራት ያቅተኝ ነበረ። ለመለመን ደግሞ በጣም ነው የሚከብደኝን የሚያቀኝ ሰው ቢያይኝስ ምን ይለኛል ብዬ ይሉን ተይዘኛል። ና ወደ አውቶቢስ ተራ አካባቢ ሻይ ቤት ነበር እዛ ቤት ውስጥ ነው የተዋወቅ ነው፣ ከሱ ጋር አሁን ግን የለም። አለ በህይወት ከአንቺ ጋር ግን የለም፣ ተለያይተናል። አሁን እሷን ሐኪም ቤት ወስደሻት ታውቂያለሽ? ጸበል ነው እንጂ ሐኪም ቤት ወስጃት አላውቅ። ጸበሉ ላይ ለመግባት ይዘኛል ብዙ ጊዜ። አንድ የምታስጠምቅልኝ ሴት ነበረች። እሷ ስታስጠምቃት በጣም ትጮሃለች እንደ ትልቅ ሰው። እሷም ራቅ ያለ ጸበል ሄደችብኝ። ከዛ በኋላ አስገብቻት አላውቅም። አሁን ላይ ትልቁ ችግር ምንድን ነው? በጣም ፈተና ሆንሽ። ይሄ ቤቱ እድሳት ያስፈልገዋል። በላዩ ላይ እየፈረሰብኝ ያለው ቤቱ ብዙ ጊዜ አሁን እየፈረሰ ነው። ልጅቷ ላይም አይኗ ውስጥ እየገባ ነው አቧራው ምናምኑ፣ እየፈራረሰ እየተቸገርኩ ነው። እና ደግሞ አስቤዛ ላይም እኔ ስራ አሁንም ድረስ መስራት እያቃተኝ ነው። በሰዎች እርዳታ ላይ ያለሁት ሰዎች እያገዙኝ ነው ምኖረው እንጂ ምንም ስራ መስራትም አልችልም። አባታ በህይወት ቢኖርም ምንም ያገዘኝ ነገር የለም እስካሁን ድረስ። አንቺ ስራ መስራት አትችም አሁን ላይ ስራ ገብቼ ነበረ። ከዛ አንድ ወር ምናምን ሰራና ተመልሼ በቃ ወጣለሁኝ። በቃ ለምን እንደሆነ ልንጃት። ብዙ ስራ ሞክሬ አለሁ። ይህንን ቤት ይውልኛ አንድ የተመልካቾቻችን ይሄ ነው ቤቱ። ያች ቤታ ቤት ሽንት ቤት አለ። ሽንት ቤት ውስጥ ነው የምኖረ ያለው ቤት ውስጥ ሽንት ቤት ተደፍኖ ነው ይሄ። አይ እራሴ ዘግቼ ነው እንጂ አልተደፈነም፣ ሞልቷል። ሞልቶ ነው የጠበቀኝ። እና አሁን ከነ ልጄ አለችው ስልክ ሽ ንገሪው 0976710908 ቤት ለማለት ይከብዳል። ሽንት ቤት ውስጥ ነው የኑሩ ያሉት። ቤቱን ማደስ ተፈቅዶላት ትችላለች፣ ግን ገንዘብ የላትም እና በ30 ደቂቃ ውስጥ ቻሌንጅ እናድርግ። አካውንቱን የያዙ መንበረ ገብረ ጻድቅ 1466949632 ሽታው እዚህ ጋር ሶኝ የሆነ የሚሰነፍጥ ሽታ አለ። በቃ እኔ አልችልም ከዚህ በላይ ችለው ነው እንግዲህ እናትና ልጅ እዚህ ውስጥ እየኖሩ ያሉት። አንድ ደቂቃ አለኝ። ይህ ሽታ በእርግጠኝነት ሳይነስ በሽተኛ ነው የሚያደርጋቸው። ሬድ አምስት መቶ አስገብቻለሁ ብላ ተባረክ እግዚአብሔር ስ ሞደርን ሆም ፊኒሽንግ ሁለት መቶ ብር ሃይመት ሃይመት አንድ ሺህ ብር ዜድ ሳውዝ አምስት መቶ ብር ሙሬ ሁለት መቶ ብር ወርቁ ሁለት መቶ ብር ዮናስ ቻለቸው አምስት መቶ ብር ዳን ሁለት መቶ ብር ቮልካኖ ሶስት መቶ አምሳ ብር የናታን ዳድ አምስት መቶ ብር ኔቨር ጊቫብ አምስት ሺህ ብር አስገባለሁ ብለሻል። የሆነት አርጊው አንድ መቶ አስገብቻለሁ ምስራቅ ቴንክ ዩ በፍቅር ሁለት መቶ እግዚአብሔር ይመስገን እስካሁን የጻፋችሁት እንግዲህ 11 ሺህ ብር ደርሷል። ማለት አምስት ሺሁን ካስገባች ያቺ ልጅ ማርሲላስ ሁለት መቶ ብር አዱኛ ሁለት መቶ ብር አስገብተዋል። ደን ሶስት መቶ ብር የጋለም ታደሰ ሁለት መቶ ብር ሙያ አንድ ሺህ ብር አስገብቻ ያለ ነው። ቶሚ አምስት መቶ ብር አስገብታለች። ሪም ጎልድን ሃያ ሶስት ሺህ ብር ደርሰናል ጋይስ እግዚአብሔር ይመስገን። የቀረኛ 15 ደቂቃ ነው። እሸቱ ደመቀ ሁለት መቶ ብር ጆሊ ቫይብ 25 ብር ዳርሰማ ለማ 1100 ብር አስገብቷል። ተባረክ ኪዩ ኪዩ ኪዩ 1000 ብር ኡመር አብደል ቆጄ 1000 ብር ፈሪ ኑሩ ለመቶ ብር አምስት ደቂቃ ቀረ ለወጣ ማለት ነው። በነበረን ቆይታ እስካሁን 30 ሺህ ብር አካባቢ ወደ ሪም አካውንት እንዳስገቡ ሰዎች ጽፈውልናል። ተጨማሪ 10 ሺህ ብር አለ። ንግስት ሌን የምትባል ተመልካች ውጭ ሀገር ነው ያለችው ስልክ ላኩልኝ ብላለች። ነግረናታ የእሷ ከገባላት ወደ 40 ሺህ ብር አካባቢ ይሆናል ማለት ነው። በያላችሁበት ሆናችሁ የፕሮግራም ለምትከታተሉ በትንሹ ከ30 እስከ 40 ሺህ ብር እዚህ ግቢ አሳክተናል።